ጽናትና ክራ ተለያዩ። በጣም ያሳዝናል። ክራ ጽናትን ውጭ ላይ አሳደራት። ናኦሚና ክራ የመረረ ጠብ ተጣሉ። ይህ ደግሞ አዲሱ ልጅ ደግሞ ጽናትን ችግር ሊፈጥርባት ይፈልጋል። በሄደችበት እየተከታተለ እሷን ማሸነፍ ወይም ደግሞ እንደ ሌሎቹ ሴቶች እንደፈለገ ማድረግ ይፈልጋል። እናም ብዙ ሴት በኔ እግር ስር ተንበርክከዋል። አንቺ ግን በጣም ተፈታትነሽኛል። ከኔ ጋር መጣላት ወይም ደግሞ ከኔ ጋር ትቤት መያዝ ምን እንደሆነ አሳይቻለሁ በማለት ሌላም ሰው ቀጥሮ ጽናትን የሚጎዳ ነገር ለማድረግ ጥረት ላይ ይገኛል። ሄኖክ በጣም ክፉ ሰው ነው። እንግዲህ መሩና ጽናት ሲያወሩ ኪራ ጽናትን ውጭ ላይ ሰክሮ እንዳሳደራት መሩ ስታወራ ነበረ። ናኦሚ ደግሞ እየሰማ ነበረ። እናም ጽናት ደግሞ በጣም ብርድ ላይ የሆነ ነገር ብትወኝስ እያለች መሩ ስትቆጣት፣ እንዲሁም ደግሞ በእርግጥ ከዛ ከቤት መውጣት አለብሽ። የመጨረሻ ውሳኔ ነው የምነግርሽ። ምክንያቱም አንቺም እሱም አንድ ቤት ሆናችሁ ሌላ ችግር ከዚህም በላይ አይደለም፣ እውጭ ማሳደር በህይወትሽ ላይ ሌላ ነገር እንዳደርስብሽ እፈራለሁ። ስለዚህ ከዛ ቤት መውጣት አለብሽ ስትላትም በፍጹም አለች። ሀሴትንና ኪራን ሳላቀራርም መውጣት እንደኔ ተገቢ አይደለም እያለች ትገኛለች። ይህ ጽናት እኝክ ማለት እውነት በጣም ግራ ያጋባል። ኪራ ደግሞ በጣም እየተጎዳና እየተሰቃየ ይገኛል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሊ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ጽናት በቀጣይ ፓርት መጥተናል ማለት ነው። እንግዲህ ጽናትን ኪራ ውጭ ላይ አሳድሯት ነበረ ማለት ነው እሷም ምንም ሳትል ወደ የትም ሳትሄድ ስልክ ስላለያዘች ከሰኒ ጋር ራሱ አላገኘቻትም፣ ደውላም አልጠየቀቻትም። እናም አሁን ምንም አማራጭ የላትም። ውጭ ላይ ኩርትም ብላ ማደር ነበረ። ኪራ ደግሞ ሲሰክር የሚወስነው ውሳኔ ከባድ ነው። ስለዚህ እሱም እዛ ሳሎን ኩርትም ብሎ መሬት ላይ ነው ያደረው። ውሸታም ነሽ፣ ውሸታም ቀጣፊ ነሽ እያለ ጽናትን ሲሳደብ ነበረ። ጧት ሲነቃ ራሱን ያገኘው እሰረ ሚኩላይ ተኝቶ ነው። ከዛም ምንድን ነው ብሎ ሀሴትም አንተ ግራ ምንነ ነው ምንድን ነው የተፈጠረው አለችው። ከዛ ግራም ዝም ብሎ ላሽ ብሎ ወደ ውስጥ ገባ። ሀሴትም እንዴ ቤቱን እኮ ፈረስ የሄደበት አስመሰለው። እዚህ ቤት ምንድን ነው የተፈጠረው ነገር አልገባኝም። ምን ተፈጥሮ ነው? ሰው ወደ የት እየሄደ ነው እያለች ራሷን በጥያቄ እያለች ኪራ ተመልሶ መጣ። ኪራ ምን ሆነ ነው ጽናትስ? አላት። የለችም እኔም ከተነሳው አላየዋትም ተኝታ ነው የሚሆነው አለችው። አረ የለችም አልተኛችም አላት። ከዛም እንዴ በቃ ወደ ውጭ የሆነ ነገር ልትገዛ ሂዳ ነው የሚሆነው አለችው። እንዴት ከአንቺ ቀድማ ተነስታ? በፍፁም በዚህ ሰዓት በዚህ በሌሊት ትሄድም አትሄድም አላት። እኔ እንጃ ግን ኮማታ ስትጨቃጨቁ ነበር አለችው። ሀሴት ምን አለ፣ አዎ ኪራ አታደርገውም ኪራ አታደርገውም አለና ተመቀመጫው በፍጥነት ተነሳ። ከዛም ሀሴት ምንድን ነው በጽናትና በኪራ መካከል ምንድን ነው ያለው? እውነት ከባድ ነው አለች። ከዛም መሩ ደግሞ እውነቱን ለኪራ አውጥተን መናገር አለብን። እውነቱ ከሆነ ወይም ደግሞ ከዛ ከቤት ወጥተሽ ኪራ ተስፋ እንዲቆርጥ ማድረግ ያለብሽን ነገር አድርጊ። ስለዚህ ከአንቺ በላይ እሱ በጣም እየተጎዳ ነው። ራስሽንም ጎድተሽ እሱንም እየጎዳሽ ነው። ኪራ እንደዚህ ሲሆን ማየት አልፈልግም አለች መሩ። በጣም እየጸጸተኝና የሆነ እየተሳቀኩ ነው። ስለዚህ እውነቱ ቢወጣ እያለች እያለ ናሆሜ ዘው ብሎ ገባ። ምንድን ነው እውነት? ስለምንድን ነው ናሆሜ መጣ አህለችው ፅናት። ምንድነ በቃ ሰኒንና መሩን ስታገኝ ራቅሽኝ አላት። አረ ናሆሜ እንደዛ አይደለም። እንዴት ነህ? የምን እውነት ነው? ስለምን እውነት ነው? ስታወሩ የሰማሁት እስኪ ንገሩኝ አለ። አይ ምንም፣ የምንም አላወራንም፣ መስሎ ነው አለች። ከዛም ሁለታችሁም እንዳለ መታደል ሆኖ ስትዋሹ ፊታችሁ ላይ በደንብ ይታያል። ምንድነው የተፈጠረው ነገር ንገሬ? ሲልም ጽናት ናውማ ምንም ምንም አለች። በቃ መሮንና ሰኔን ስታገኝ እኔን ያጓደኝነታችን የምስጢርነታችን ጣፋ አይደለም አላት። እንደዛ አይደለም ናኦሚ፣ እንደዛ አይደለም አለችው። እንደዛ ካልሆነ እውነት ያላችሁትን ንገሪኝ እስኪ እንደዛም ካልሆነ አባቴ የሞት በይ አላት። ከዛም ጨነቃት። ከዛም መሩ እብልህ ናማ ኪራና ጽናት ተጋጭተው ጽናት ውጭ ላይ ነው ያደረችው ኪራው በሰከረ መንፈስ ውጭ አሳደራት። ኮርትም ብላ ነው ያደረችው አለ አለችው። ናውሜ ያዙ ይልቀቁ ብሎ ተዛ ተቤት እየሮጠ ሄዶ ኪራ ላይ አበደበት። ኪራና እና ኪራና ሀሴት እንዲሁም ደግሞ ሄኖክ ቁጭ ብለው ነበር። ኪራ እስልኩ ላይ ብቻ ነው ያተኮረው። ከዛም ሀሴትና ሄኖክ ደግሞ ጸጥ ብለዋል። ምንድን ነው ጸጥ አላቸው? እዛ አታወሩም? እንደ ሲል የሚያዳምጥ ከሌለ ወሬ ምን አደርጋል? ኧረ ናሆም ያለ አይደል ማነውም ሄኖክ አለ እንዴት ወሬኛ ወሬኛ ልጅ አድርገሸዋል፣ አላት። ከዛ ኦ፣ እንደዛ ነው አለች። ከዛም መፎጋገር ጀመሩ። አረ፣ ምንድን ነው አረጋጉት፣ ፓርላማ አደረጋቸው ትሳ አለ። ከዛም እንደዛ እያለ እያለ ናሆሚ እሳት ለብሶ እሳት ጎርሶ መጣ። ከዛም ኪራ ላይ አንተ እንደት እንደዚህ ታደርጋለህ? እኔ ባንተ አፈርኩኝ። እንዴት ውጭ ላይ ታሳድራታለህ? አለው። ከዛም ምንድን ነው ተረጋጋና ሆማ አሉት። አንተ አያገባህም። አንቺም ዝምበይ ሴት አይደለሽ? እንዴት በህይወቷ ላይ ትጫወታለህ? አለው። ኪራ ዝም አለ። ስለ ምንድን ነው የምታወራው? አለው። እንደምን ስለምን እያወራው እንደሆነ ገብቶሃል። አንቺም አንተም አያገባችሁም፣ ውጡ። አንቺ ስራ ነው የመጣሹ፣ ዝምበይ ምንም የምታውቂው ነገር የለም አላት ከዛም ሀሴት ዝም ብላ ቁጫ ላይ ተነሺ አንተ ውጣ አለው ከዛም ሀሴትን በተረጋጋ መንፈስ ምንም ነገር ሳትል ቀስ ብላ ወጣች እናም ሄኖክም ደግሞ ወጣ ደረጃ ስር ቁመው እያሉ ምን ቢፈጠር ነው እንደዚህ የሚጣሉት አለ ከዛም ነገረኛ ነሽ ስትል አልነበር የነገር ሱስ ያለበት ማን ነው አለችው። ሄኖክን ሀሴት ሙጢ ነሽ አላት። ሙጢ በማን እንደሆነ፣ አንተ ደግሞ ሴታሴት ነገር ነው፣ እንደ ወንድ ሆን ተቀለ ወንድ ደረቱን የነፋ ወንድ ሆን አለችው። ከዛም ጭራሽ አለና ጥላው ሄደች። አሳይሻለሁ፣ እንደዚህ እንዴት ተነፋፋሽ? አስተነፍስልሻለሁ። እኔ ሄኖክ አይደለሁም፣ ጠብቂ ሀለ፣ በጣም ይገርማል። እንግዲህ ናውሜና ኪራ በጣም በኃይለኛው ተጣሉ። እኔ ሳላሳዝንህም እሷ ውጭ ላይ ስላደረች ነው ያናደደ አለው። በጣም እኔ ያንተ ጓደኛ መሆኔን አፈርኩብህ። ሴት እኮ ናት፣ ውጭ ላይ ኩርምት ብላ አድራ አይደብርም እና መሩን ላግኛ ትፈልገኛለች ብላ የሄደችው ነገር ልታቃጠርልህ ነው አለ። አየህ፣ አንተ እና እሷ በጣም ትለያያላችሁ። በጣም እሷ አይደለችም የነገረችኝ መሩ ናት። እሺ፣ እሷ ስለ አንተ መጥፎነት አንድ ቀን ምንም ብላ አታውቅም። አንተም በጣም ስንት ነገር ነው ያደረካት በህይወቷ ላይ፣ በጣም ተጫወክ። አይበቃህም ወይስ ምንድን ነው ልጅቷን? በቃ ተረጋጋ አለ። ከዛም ጽናት በሩን ከፍታ መጣች። ናሆሚ አረባክን አለች። ከዛም አየህ ልቧን እስከምትተፋ ድረስ እየሮጠች የመጣችው አንተን እንዳልናገርባት ፈልጋ ነው። አየህ ልዩነቱን አለው። አረባክ ለሷ እንደዚህ ሆንክ። የኔስ መጎዳት አልፈልግም አለችኝ። እያስመሰለች ብዙ ነገር አደረገችን። አይታይህም የእኔ መጎዳት አለው ከዛም በግድ ታዲያ በቃ የራሷ ህይወት ትንርበት፣ በግድ የኔውን እያልክ ልጅቷን አሰቃይተ ልገላት ነው እንዴ አለው። ከዛ መሩ ደግሞ እናንተ እንዴ ፕሌን የፕሌን እግር ሰክታችኋል እንዴ? ብሮጥ ብሮጥ አልደርስባችኋል አለች መሩ። አይሽ ያደረገችኝን ነገር ሙሉ እናሆማ አይታየው እኔ ላይ ነው የሚጮኸው አለ። ክራዬ ይገባኛል። ለማንኛውም ተረጋጉ፣ አለች ከዛም በግድ በግድ ፍቅሯን ትግዛ ትሽጥል ሲለውም ናማ እሱን ተረጋጋ፣ እነሱ እንደዋሩ እንተውላቸው፣ አለች መሩ። ከዛም ጽናት እክችን አገባች። ናም ማን ነው ሄኖክ የሚባለው ላይ ጽናትን ተከታተሎ ሄደ። ከዛም ለአግዝሽ አላት። አልፈልግም፣ ምን ፈልገ ነው አለችው። ምንም እንዳጅ ትቤት የተወጣጠረ እልብሽ ላይ በዚህ ልጅነትሽ ትቤት አለብሽ። እሱን ብትቀንሸው ጥሩ ነው፣ እኔ ደግሞ የትቤት መድኃኒት ነኝ አላት። ከዛም አንተ ምን ፈልጌ ነው የምትከታተለው? እኔ ፈልጌ እንጂ ተፈልጌ እንጂ ፈልጌ አጥቻ አላቅም አላት። የኔ ስሜት የሚነግረኝ ደግሞ እንደዛ አይደለም አለችው። ጥሩ ስሜት ነው ያለሽ አላት። ከዛም ሲሰማት ኪራ መጣ። ኪራ የመጨረሻ ተናደደ። ከዛም ተመልሶ ሄደ። ደረጃ ላይ ቁጭ ብላ አባቷን እያወራች እያለ ኪራ መጣ። ከዛም ሰላም አባት ጋርሽ ናቸው አላት። አዎ። ከዛ አንጭ ስልኩን ላውራቸው ብሎ አወራቸው። እሷ ደህና ናት ምን አለባት አለ ኪራ። ፅናትን ለመጨረሻ ጊዜ እናውራ አላት። ስለምንድን ነው የምናወራ አለችው። ይሁልሽ፣ ከዚህ በኋላ እኔና አንቺ እንዳሰሪና እንደ ሰራተኛ ነው። ከዛ ውጭ ምንም ነገር እንደሌለ መርሳት አለብን። በቃ ፍላጎትሽ ነበር አላት። ምን አለችው? ምን ነው ደነገሽ? አይ ምንም አልደነገኩም አለች። ከዛ ፍላጎትሽ ይሄ ነው አይደለም? በቃ ጨርሻለሁ አላት። ከቻልንበት አለች። ምንምም አንችልበት አላት። አይ ምንም አለችው። ከዛም ኪራ ጥሏት ሄደ። ያሳዝናል። እንግዲህ ሄኖክ ጽናትን ለማጥመድ ከጓደኛው ጋር ተገናኝቶ ትልቅ ውሳኔ ወሰነ። በጣም የሚያሳዝን ነገር። ቻናሉን ሳብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሁንላችሁ።